ገንገርንባሮጎሮ በረንግሮጎሮ ሰላም ሰላም። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች ውድ ኢትዮጵያውያን ና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ፍዝት ብዝት ዝት ይበልልኝ እያልኮኝ ዛሬ ጠፍቻለሁ። በነገራችን ላይ ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም። አንድ ሰው ብቻ ነው የጠፋሽ እያለኛለሁ እስካሁን እያለችኝ ያለችው ማለት ነው። ጠፋሽ፣ ምነው በሰላም ነው ለምትሉኝ እጅግ ከልብ ነው ማመሰግነው ነው በእውነት ከልብ ከልብ ማለት ነው። ክበሩልኝ የኛ ዋናው ነገር እንደዚህ ስንጠፋፋ መፈላለጋችን ነው ማለት ነው። እና ከልብ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ታውቁታላችሁ አረፋ ነው። በአረፋ እንግዲህ ምክንያት ጠፍቻለሁ። ትንሽ ቢዚ ነኝ፣ ጫጫታ አለ ምናምን። እንደገና ደግሞ ያው አንዳንዴ እናት ቤት የሆናችሁ ታውቁታላችሁ። እናት ቤት ነው በዚሁ አጋጣሚ የምሰራው፣ እና እንግዲህ በዚያ ምክንያት ነው የጠፋሁት ማለት ነው። ያው ቢዚ ስለሆንኩ ነው ማለት ነው። ምንም ቪዲዮ መስራት ስለማይመች ነው ማለት ነው፣ ቤተሰብ እና በዚሁ አጋጣሚ ደግሞ ያው ፖስት አድርጌያለሁ በእርግጥ ለውድና ለተከበራችሁ ቤተሰቦቼ የስምና እምነት ተከታዮች እንኳን አደረሳችሁ፣ ኢድል ሙባረክ ያለው ማለት ነው። እናም በያላችሁበት በዓለም በሰላም እንዳሳለፋችሁ ባለ ተስፋ ነኝ ማለት ነው። እንደኔ ደግሞ መዳም ኩሽና ማትወጡ እዚያው የሆናችሁ እዚያ ሆናችሁ ስራችሁን የመጣችሁበትን ዓላማቸውን እየሰራችሁ እያሳካችሁ ያላችሁ ደግሞ ችርስ ብያለሁ ማለት ነው። እወዳችኋለሁ። ላይክ ሸር ሰብስክራይብ ማድረግ አትርሱ። እንግዲህ ሰይድ እህትም ደግሞ ሱማያን መሄድ አለብሽ፣ ወደ ጎንደር ወደ ቤተሰቦችሽ መሄድ አለብሽ። ሰይድ ድራማ እየሰራብሽ ነው። ሰላምም ድራማ እየሰራችብሽ ነው። እንዲሁም ደግሞ እንዲሁም ደግሞ ማናት የምትባለው ሀዋም እንደዚሁ ሁሉም እንግዲህ በሚባል ደረጃ እንደ ካዷት እየተናገረች ነው። እንደዚሁም ደግሞ ሱመያም ክደውኛል፣ በቃ አይመልሱልኝም፣ ምን እንዳለም አላውቅም። ሰላምም ሀዋም በዚህ ልክ ይክዱኛል፣ በተለይ ደግሞ ሀዋ በዚህ ልክ ትክደኛለች ብዬ አስቤም አላውቅም ስትል እንግዲህ ያው ከሰይድ እህት ጋር ዋትሳፕ ላይ ያወራቻትን እንግዲህ ይፋ አድርጋልናለች ማለት ነው። የሰይድ እህት እሱንም እናያለን ግን በዚሁ አጋጣሚ ማለት መፈለግ ፈጣሪ ከእንደዚህ አይነት ካዲ ጓደኛዎች ይጠበቃችሁ። እውነት ከእንደዚህ አይነት ካዲ የሆኑ ጓደኛዎች ፈጣሪ ይጠብቃችሁ። በጣም ከባድ ነው። በጣም ራስ ህመም ነው። በጣም ህመም ነው። ማርያምን በጣም ነው የሚያማው ማለት ነው። በጣም ከምላችሁ በላይ ያማል። በጣም ይጎዳል፣ እና ፈጣሪ ከእንደዚህ አይነት ጓደኛ ይጠብቀን። ሱመያም ባለሽበት ጠንከር በይ። እንዲሁም ደግሞ አያንቱ ናት። እንግዲህ አያንቱ ስትፈልግ እየሮጠች ሰኢድን አለ ሁል እያለች ከዚያ ደግሞ ከካሜራ ሌላ ካሜራ ላይ ደግሞ ወይም ሌላ ቪዲዮ ላይ ደግሞ የምናባቱ ሻርፕ የምናባቱ ስልምና ብላ ማለት ነው ጥላ እናያታለን ማለት ነው ጥላ፣ ሌላ ድረሞችን፣ ሌላ ወንዶች ጋር፣ ሌላ ምናምን ነገሮችን ስትሰራ እናያለን ማለት ነው። አሁን የሰኢድም እራሱ ሰኢድ ጋር ያለው ነገርም ድራማ እንደሆነ ነው እያየሁት ያለሁት እኔ። ማለትም ሰኢድ ጋር እየተሰራ ያለው ነገር ሰኢድ የእውነት የአዩ የሰኢድ ሚስት አይደለችም። ድራማ እየሰራ ነው በዚያው የገባበት፣ ወይ ደግሞ ድራማ እየሰራ ነው ያለው ወይ እስካሁን ብዬ ራሴን እየጠየኩት ያለሁት ነገር ነው። እና በሌላም በኩል ሳጣራው ሻርፕ አትለብስም ማለት ነው፣ ሌላ ነገሮች ላይ ስትሳተፍ ምናምን ሻርፕም አትለብስም ችግርም የለባትም ማለት ነው። እንግዲህ እንደዚህ ነው። ለማንኛውም ይገርማል የሰይድ ጉዳይ። እና በጣም ነው የገረመኝ ማለት ነው ቤተሰብ፣ በጣም ነው የገረመኝ። ይህን ነገር በደንብ ማጣራት እፈልጋለሁ ማለት ነው ማወቅም እፈልጋለሁ። ሰው ይህንን ነው ማለት የምፈልገው። እስኪ ሰኪና ወይም ሰኢድህት ምን አለች፣ አዩስ ምን ላይ ናት የሚለውንም አብረን እናያለን። ሌላው ደግሞ አስተያየታችን ኮሜንት ላይ ጠብቃለሁ። ቻናሌ ላይ ቀስቀስ ብሏል። ሞቅ ደመቅ ሸብረቅ አድርጉት ማለት ነው ውድ ቤተሰቦች። ትንሽ ድምፅ አለ ይመስለኛል። እንግዲህ ይቅርታ ማለት ነው። እንስ ማስኪ ሁሉ ሰላም ነው? ወይኔ ደህና ነኝ። አይ አትጨናነቂ፣ ችግር የለውም። እኔ እኮ ደህና ነኝ። እንደዚህ መጨናነቅ ነገር አያስፈልገውም። ግን በቃ ባላኔ አሁን ላይ ማለት ሳይድ ታወሪዋለች። ግን የሆነ ቪዲዮ ተለቋይሽ የሆነ እዛ የመን ያሉት ጓደኞቻችን ነበሩ ማለት ነው ሀጂ የሚሏቸው የእሱን ሚስት ሁለተኛ ሚስቱን እየደበደባይቸው፣ በቃ እንደ እኔ በጣም ማለት እንደዚህ እኔ ብትመክሪ በጣም ደስ ይለኛል። እና ልጅቷን የደበደባት ደግሞ ልጅቷን ደግሞ የደበደባት እኔ እነሱ ልጅቷ የሰኢድ ልጅ እንደሆነ እሷ ነች የነገረችኝ ማለት ነው። የሰይድ ልጅ እንደሆነ ለዛ ይመስለኛል። ይህን ደግሞ ሚስጥር ሰላም እና ሀዋ ያውቃሉ፣ ነግረውት ሊሆን ይችላል እና እኔ በጣም ነው እንትን እንግዲህ ሱመያ ምከሪ እያለችኝ ነው። ሰምታችኋል። ሰይድ አሁን ላይ እንኳን ሊመከር እያየ ዝም ይለኛል፣ አይመልስልኝም። ድሮ በቱንቱን እንደላኩለት ወደ ይመልስልኝ ነበር ጋር ድምስ ደውል የሚያነሳል ምናምን አሁን ላይ በጣም ምክር ወይ ደግሞ ተመለስ እያልኩ ስለማስጨንቀው ስለ እሷ ጉዳይ በቃ ይፈራል። በቃ ቶሎ አይመልስልኝም፣ እና ሱመያ በዚ አጋጣሚ ልንገርሽ ብዬ ነው። በጣም ነው እንትን ያለኝ ሰላም እና ሀዋ ያውቃሉ፣ ወይ ሰላም ወይ ሀዋ ነግረው ይሆናል። ግን አንቺ ለማንኛውም ማለት ነው ወላሂ ምከሪ፣ ወንድምሽ ነው ማለት እንደዚህ የሰው ሚስት ሴታ ሲፈጠር ሴታ ይመታ ምናም ብለሽ ምከሪው እኔ እንጃ አላህ ልብ ይስጠው። ሌላ ምን ይባላል? ግን ለማንኛውም አንቺ ትጨናነቂ ሲፈጠርን የቤት ልቀይር ነው። ምክንያቱም እኔ አሁን ላይ ሰላም አታወራኝም፣ ሀዋ ማያወሩኝም። ለምንድን አላውቅም። ሰላም በጣም ታወራኝ ነበረ ማለት ነው። እንደገና ደግሞ ሰኢድ ስልኳን ተቀብሏት ነው እንዳለን። እዚህ እሷ ጓደኞች እኔን በደንብ ነው የሚያውቁኝ። በእነሱ በኩል ራሱ መልእክት እንደውም አንደኛው ጓደኛዋ ከሚገርም ማለት ነው ድምፅ ላኩላት ሰላም እንዴት ናት መታለች ወይ ምናምን፣ ና መስላት እኔ ማቀው ነገር የለም ብላ ቴክስት ብቻ ነው ያደረገችልኝ፣ እና አልመለሰችልኝም። በፊት ታወራኝ ነበረ ሰላም። በእሷ በኩል ዝም ካልኳት ራሱ እሷ ትደውልኛለሽ። የመን ሄዳ እኔ ዝም ካልኳት ለእሷ ቀጥታ የኔን ቁጥር ሰጣት እና ቀጥታ ቁጥር ቀጥታ ደውላልኝ። ሰላም እያወራችሽ ነው ደምዶ ማትመልሽላት ላይ ነበር። እንግዲህ እንደሰማችሁት ነው ንግስቷ በጣም አዝና በጣም ተሰምቷት በጣም ተጎድታለች ማለት ነው፣ በሀዋና በሰላም ጉዳይ እንዲሁም ደግሞ ሰኢድ እንግዲህ የባለፈ የደበደባት በረኪና ምንድነው የሚባለው የአሲድ እደፋበታለሁ ብላ ብላለች ብሎ የደበደባት ልጅ እንግዲህ ሌላ ታሪክ ይዞ መጧል ማለት ነው። እራሱን በቻለ ቪዲዮ እመጣላችኋለሁ። ግን ደግሞ ሰኢድ የደበደበበት ልጅቷን የደበደበበት ወይም ደግሞ የሀጂን ሚስት የሀጂን ሁለተኛ ሚስት የደበደበበት ምክንያት እሷ ናት። ለሱመያ ሁሉንም ነገር ያሳወቀቻት ልጅ እንዳለው ያሳወቀቻት፣ የነገረቻት ሱመያ ስለሆን ነው። እና ሰይድ ልጅ እንዳለው እያንዳንዱ ነገር የተናገረችው የሀጅ ሚስት ወይም ሰይድ ባለፈ አሲድ ልትደፋብኝ ነው ትፈክርብኛለች፣ ባሏንም በድግምት እንደዚህ አድርጋ ምናምን ብሎ የደበደቧት ልጅ ወይም ሴት እሷ የሰይድ እንግዲህ ለሱመያ እንደነገረቻት ሀዋና ወይ ሰላም ወይ ሀዋ ተናግረዋል ማለት ነው። በምንም በምንም ሰበብ አድርጎ እንግዲህ ልጅቷን በዚያ መልኩ ደብድቧታል ማለት ነው። ጉድና ጅራት ወደ ኋላ ነው። ጉድ ይዘው መጧል ማለት ነው። እና አዩ ደግሞ ምን እየሆነች ነው፣ ምን እያደረገች ነው፣ ምን እየሰራች ነው የሚለውን አብረን እንየው። ዘና እንላለን እያላችሁ ሰብስክራይብ ማድረጋት አትርሱ፣ ላይክ ማድረጋት አትርሱ። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንስማ ማለት ነው። አዩ የወንድ አይነት ታሳየናለች። ጎበዝ አይኑ አዩ ማለት ነው።

ገርገሪ ባሮባሮከርገሪ ባሮ ሮ ገንበሪሮ ሮገንበሪ ባሮሮእ በጣም ገረመኝ። ዘና ምን ያልኩት ማለት ነው። ለማንኛውም እንግዲህ ሰውየው የአርሴናል ደጋፊ ነው፣ እሷ ደግሞ የማንቸስተር ደጋፊ ናት። እንግዲህ ኦ ስተኦሮሞ ማንቸስተር እያለ ነው ልጁ ማለት ነው። ማንቸስተር የሚባል ብሔራዊ ቡድን ነው ምንድን ይኖረዋል ምናምን እያለ እንግዲህ? በቃ ብቻ ለማንኛውም እንደዚህ ዘና እያለች ድራማ እየሰራች ነው ማለት ነው ቤተሰብ ላይክሸር ሰብስክራይ ሰብስክራይብ አድርጉ ያላችሁን አስተያየት ኮሜንት ላይ ያስቀምጡልኝ እወዳችኋለሁ ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለህዝባችን ሁሉ ይሁን ፈጣሪ አሁንም ደግም የምለው ከጓደኛ ከሚክድ ጓደኛ ፈጣሪ ይጠብቃችሁ በእርግጥ ዘመኑ ሁሉ ትውልድ ሁሉ ሚካካድ ነው ሆኖ ያለው ሀዋ በጣም ተሳፍር ያለሽ ሰላምም አድርገሽ ከሆነ